የሞተችው መድኃኒት ውጣን የሞተችው ምናምን አይደለም፣ ሮሚ ምንድን ነው ያብዬ። አረ ሬሳው በደም የተጨማለቀ ሬሳ ነው። ጉዳዩ እንዲህ እንደምናስበው አይደለም። ይሄንን ትኩረት የምሰተ ነው። ይሄው አሁን መታየት ያለበት ጉዳይ ነው እንጂ እንደዚህ አሁን እንደምንለው ታማ መድኃኒት ውጣ ምናምን ምንም የሌለባት ተመርምራ ዱባይ የገባች ልጅ በእንደዚህ ሞተች አይደለም፣ አሁን እየተጣራ ያለው ከአንድ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ሄዱ ተብሎ ኬዙ ሌላ ነው። እንደዚህ ዱባይ ያላችሁ ጉቺንም አሁን ሮሚዬ በዚህ ነው በዚህ ነው አይደለም። ሰው የየራሱ እንትን አለው። አስገብተን ጉዳዩ ላይ ሁላችንም እጃችንን ከተመጮ ነው የሚጠበቅብን እንጂ በዚህ ሰዓት ከሌ አይደለም። ደም የተጨማለቀ ሬሳ ቤት ሀገር ነው። እናንተ የምታዩት ሬሳ ደም ተጨማልቆ መድኃኒቱ ጦሞተ የሚባለው ይሄንን ነው። ሌላ ነገር አይደለም። ሁላችንም ዱባይ ያለን እጅ ለጅ ሌላም ዓለም ላይ ያላችሁ ሰዎች ፍትህ ነው የምንጠይቀው። ልጅቷ ታማ መድኃኒት ውጣ ታክማ አይደለም ሌላ ነገር አይደለም። ምንም አይነት ነገር ተመርምራ ነው ዱባይ እየገባቸው፣ ውጤቱ ሌላ ነው። ሮሚ አሁን መድን ያለምን ሌላ ነው ውጤቱ እኛያትኛ ያልነው ትናንትና ሌላ ጉዳዩን ምን ነው

አስሚያ ሆስፒታል ሄጄ ቼክ ላድርግ አለችኝ። ቼክ አድርጊ እና ሳውቂኝ ብያት ወደ አንቺ ደወልኩ፣ አታነሽ። ይህ ግቢና ቦቲ፣ እንደዚህ ቸኩለሽ አትውቀሽ። እኔ እንደዚህ እንትን ፊት ለፊት ነው ውጭ። ትላንት እኔ ቦቲም ላይ ካልደወልኩልሽ ውቀሽ። ይው ቦቲ ምሽን ቦቲም ቦቲም ላይ ግቢ፣ ሮሚ የትላንቱን እዩ። ሮሚዬ ሁለቴ ሶስቴ ደወልኩ፣ አታነሽ። ከሙና ጋር ከተደዋወልን በኋላ ሙናን ጠይቂያት። ሙናን ከጉቺ ጋር አላወራችሁም ወይ ብለሽ ጠይቂያት። እንዴ ሮሚ ምን ሆነሽ ነው? ነገ አውሪ ከኔ ጋር ነው እንጂ እኔ ሙና ጋር ደወልኩልሽ፣ አታነሽም። ሮሚዬ አታነሽም። ይኸውማ ግቢና፣ ይኸው እኔ ላሳይሽ በራሴ ስልክ ይኸው። ሁለቴ ሶስቴ ደወልኩልሽ፣ አታነሽልኝም። ከዛ ሙና ሙና ደወለችልኝ፣ አወራን። ቃስሚያ ሆስፒታል ሄጄ ቼክል አድርግ ግን ማን ብዬ ነው የምሄደው አለች። ዋትስአፕ ላይ ደግሞ የጻፍኩልሽን አንብቢ፣ የራሴን ደግሞ አንብቢ። ምን እንደጻፍኩልሽ ግቢና ዋትስአፕ ላይ እንዴት ነው የሚታየ? እኔ እንደዚህ ኬርለስ አይደለም። ዛሬ ገብቼ ቼክ አደረግኩ እንደ ምን ብለሽ ይሆነ? እዩ ቦቲም ላይ ላሳይሽ የያዙ ያዙሪ ቦቲሙን። ትላንትና አሁኑ ደወልኩልሽ ሮሚ፣ ያታነሽም። ሁለቴ ሶስቴ ደወልኩልሽ፣ አንተኛውም እኮ ቁጭ ብዬ ነው ያደረግኩ። ዋትሳፕ ላይ ደግሞ የጻፍኩልሽን እዩ ግቢና ዋትሳፕ ላይ አሁን የጻፍኩልሽን እዩ። እኔ እኔ በዚህ ምክንያት ነው ግን ከሙና ጋር እየተደዋወልን ነው። ይህ ዋትሳፕ ላይ የጻፍኩልሽን እንደውም ለዳኒ ልነግረው ነበረ እንትን እንዳትል ሮሚ ደውላ አስረዳት ብዬሽ፣ ለኪኪም ጠርቼ ሂጂና ደዊና ለቡጣ ያለችበት ቦታ አዲስ አበባ ሂጂ ኪኪ፣ አዲስ አበባ ስለሆነች ቡጣን አግኛት እያልኳት ነበረ። ወይኔ ለእኔ አይደለም ቡጣ ውጪ፣ ለሕሊናችሁ ነው የምታደረጉት። ሙናን ጠይቂያት። የምታረጉት የምታደረጉት ለራሳችሁ። ሳራ ጋር በጣም አደወቅ። ሳራም እሁድ አይሰራም እዛ ጋ ነገ ነው ማድረግ ኤምባሲ የምንችለው አለች። እዚህ ሀገር እሁድ አይሰራም። ሙና እንዴት አደረገችው? ሳራ ያልቻለችው ሙና እንዴት አደረገች? አይደለም ሮምዬ፣ የዚህ ሀገር ሲስተም የማታቂው ነገር አለ። ፕሊስ፣ ማለት ፊል አታድርጊ፣ እንደናንተ አገር አይደለም። የሚችል ሰው አለ፣ የማይችል ሰው አለ። ፕሊዝ አንዳንድ ሰውች አንዳንድ ሰው ደግሞ አይችልም። አላችሁ እዚያው ይሄ ሰው አይደነግጥም እንደ እኛ ትሙት ትኑር እኮ ነው የጠፋን ጉች ሄዶ አላስገባም አሉ። እስቲ አስቢ አንቺ እኔ ትናንትና ኔ ገስት ላይ የማውቃት ልጅ የቡጣ እህት የአዲስ አበባ ልጅ ስንት መከራከኛ ከኛ ጋር የምካፈል ልጅ እንዲሆነች ተብሎ ተደወለ። እዛ አይሰራም እኮ ሮሚ፣ ፊት ለፊት ሳደ የደወልኩትን ደዊ ብለሽ ስትሰጭ ስልኩ ስልኮ አይሰራም። ሌላ ስንት እንደሞከርኩ ምን ሆነ ብለሽ ትጠይቅኛለሽ። ና ደወለች፣ እና ከሙና ጋር አወራን ሮሚ። ከዛ ወደ አንቺ ቦቲም ላይ ደወልኩኝ። ስደውል ሁለቴ አታነሽኝም። ከዛ ማታ ላይቭ ገብታለች አሉ ሮሚ፣ እያለቀሰች ነው አሉ። መጣሁ ጻፍኩልሽ፣ ኮመንት ጻፍኩኝ አትመልሽም እያለቀሽ ነው። ገስት ላይ እነ እንትን አሉ መጥቼ ነበር። አሁን ደግሞ ያው ሌላ ነገር አሁን ማድረግ ያለብን አንድ ገር ልንገራቸውዋ። ስሎች እንዴት ጉቺ ጨከነች። እግዚአብሔርን ጠይቂያት። ምንም ልልሽ አል ልሽ ሮሚ። አሁን እኛ ይሄ እንዳልሽው ጉቺ እኛ እንዲህ ነው እንዲህ ነው ምንርስ አሁን ሁላችንም ኤምባሲ ሄደን ኬዙን በኤምባሲ ብቻ መታየት የሚችል ኬዝ ነው ይሄ። አሁን ሚዲያ ላይ ተወርቶ የሚታለፍ ሳይሆን ልጅ በደም የተጨማለቀ አስክሬን የት ዓለም ላይ ነው ታሞ መድኃኒቱ ጦሞተ የሚባል አሁን የአስክሬን ምርመራ ወጥቶ ነው ያቡ። አዎ አሁን ከአንድ ፖሊስ ጣቢያ ወደ ትልቁ ፖሊስ ጣቢያ ወደ ዋናው ፖሊስ ጣቢያ ይኸው እነ ሙና እኳ ፖሊስ ጣቢያ ናቸው ያሉት ስለዚህ ሳራን አንድ የሼር አርጎላትና ሳራ መጣ፣ ኤምባሲውን ያለውን ጉዳይ ከኤምባሲ ጋር ብቻ መጨረስ ነው። ይው ሙኒት መጣለች፣ ያው አስገቢያት። እሷ ኮነች ጉዳዩን የያዘችው። ምን ነች ኮ የሰጠኝ አምላክ አንችን። እግዚአብሔር የልጆችሽ እናት ያርግሽ። እኔ በልጆችሽ አገኙ ምን አረጋለሁ። ያ ቡዬ አስክሬን ሪዛልት እኮ አልመጣም ለመመርመር ገና። ያው ፓወር ያስፈልገዋል። ኤምባሲዎች ቶሎ መጥተው እንትን ካላሉ የእነሱ መምጣት ግዴታ ነው። አሁን መርከዝ መዲና ልከውን እየሄድን ነው፣ እኔና እሷ ግን ያው ኤምባሲ ግዴታ ነው። ሲደውልም አላነሱም። ድኝም ሊሆና የሰሩ ይሆናል። ምንድን ነው ዛሬ ማን ነው? ትላንት እሁድ ስለነበረ ትላንትና፣ አይደለም ትላንትና ማ ከእነሱም ጋር ለመገናኘት እኮ አልሞከርኩም ስለማውቀው ዛሬ ነው የምልሽ፣ ጠዋት አትሊስት እነሱ ጋር የድረስ አይድረስ ምካሁን የሚታወቅ ነገር የለም። አለሀበሻ ሳሪን አላገኘሻትም? የለችበሻ? የለችም? የት ናት? የሆነ ቦታ ሄዳለች አሉ። እሷ ጋር እኔ እኮ ደጅ ያለው ነገር አይደለም። ጉቺ ጉቺ ትላንት ጠዋት አናግሬሽ የለ? እንዴት እኔ ደጅ ያለው ነገር አይደለም። ችግሬ ያው ዞሮ ዞሮ ህግ አለው፣ ፕሮሲጀር አለው አብራትም ያለችው የእሷ እህትም ልጅም ምንም ለመሆኑ ማረጋገጫ የለም። ገባሽ? ደግሞ ትናንትና ይሄን አይደል ያወራ ነው። አሁን ሆስፒታል በሄድ ይጠይቁኛል ምንድን ነው ያለ ምንም ማስረጃ፣ ራሴ ዘዴ የተጠቀምኩትን ተጠቅሜ ነው እንጂ ማንም አይደለንም። ይሄን ነገር ለማድረግ እኔም ሆነ እሷ ምንም አይነት መረጃ የለም። አሁን ለማንኛውም እንደምታስበው አይደለም፣ እዚህ ሀገር እናቴ። አንቺ በዩኬ እያሰብሽ ነው ግን አትሊስት ጉቺ እንትን ብላችሁ እናንተ እስኪ በምታውቁት በምታውቁት አድርጋችሁ እነሱ ቶሎ ወደዚህ እንዲመጡ። አሁን እኛ እዚህ ዋናው ጋደርሰናል። ከዚህ መደወል አልችልም። ከንጃም እየወረድን ነው። አሁን ተሳይሰሩ ኢትዮጵያውያኖች እየሰማችሁ ነው። እዚህ ጉዳይ ላይ ገብታችሁ መደረግ ያለበትን ታደረጋላችሁ አርጎ አለበለዚያ እዚህ እንግሊዝ እምባሲ ያለው ነ እጄ እዛ እንዲደውል አንድም ቀን በአላህ ብዬ ማንንም ተማጸኝ አላቅም። ዛሬ ግን እባካችሁ በአላህ የሆንባችሁ ይችን አንዲት ነፍስ እንድታደኑልኝ ከአላህ በታች እናንተን ተስፋ አድርጌ ወደዚህ መጥቻለሁ። ይህ ወንድሜ ለረዥም ዓመት በሶሻል ሚዲያ የማውቀው በበጎ አድራጎት ስራ ነው። ሊቢያ ላይ ብዙ መከራዎችን አይቷል። ዛሬ ላይ ግን ሊቢያ ላይ ለመኖር ለመተንፈስ የተሰጠው ጊዜ ከ15 ቀን በታች ነው። ሶስት ወር ጊዜ የተሰጥቷቸው ኦሬዲ ሁለት ወር ከ15 ቀን ወር ከ17 ቀን የሚሆን ሂዷል። ከ15 ቀን በታች ነው የቀረው። እባካችሁ ካለበት ስቃይ ለመውጣት ቢያንስ በኢትዮጵያ ከ300 ሺህ ብር በታች ናት ይቀራጩ ወላሂ ከሦስት መቶ ሺህ ብር በታች ናት። እባካችሁ እንደ ሰው ጊዜ ያለኝና ላይብ ላይ ተቀምጪ አሰባስባለሁ አልል ነገር እኔም ልክ እንደናንተው ስደተኛ ጠዋት ወቶቼ ማታ መገባ ነኝ። እባካችሁ ላይቦቻችሁም ላይም ሲመጣ ደግሞ ብዙ ፎሎርስ ያላችሁ ሰዎች ተቀበሉት፣ ይግባ፣ ችግሩን ይናገር፣ እናንተ ሰበቡን ሁለት ይረዳ። ለአላህ ብላችሁ ይሄ የህይወት ጉዳይ ነው። የቀሩት ጥቂት ጊዜያቶች ናቸው። የእኔም ቤተሰቦችም ለሌላህ ብላችሁ የተቻላችሁን አድርጉ። የምሰጣችሁ አካውንት አለ። በአላህ የሆነባችሁ ልማጸናችሁ እምትችሉ ያዙት በዱአም ቢሆን አካውንቱን ያዙ፣ 1385 120 145 እደግመዋለሁ፣ 1385 120 145 አብዱራህማን ሁሴን ሐሰን። ጀዛኩምላህ ኸይራ። አሁን አሁን ልነግራችሁ የምፈልገው ነገር አንድ ነው። እርሱም ደግሞ ስለ አላህ Subhanahu Wa Ta'ala ብቻ ነው። እርሱም ምንድነው ካላችሁ፣ በሐቅ የሚመለክ ጌታ አንድ ነው። እርሱም ማን ነው? አላህ ብቻ ነው እንጂ። ስንቶቻችሁ ናችሁ እኔ ከዚህ በፊት ሌላ እምነት ውስጥ እንደነበርኩኝ የምታውቁ? ለዚህ ደግሞ አንድ እውነት ልነግራችሁ ወዳለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እውነትን ሁሉንም ተናገሩ አሉ። ሂዱና እውነትን ተናገሩ ስላሉ እኔም ደግሞ ለእናንተ እውነትን ልነግራችሁ ወዳለሁ። ለዚህም ደግሞ ማለት ነው በሐቅ የሚመለክ ጌታ አንድ ነው። እርሱም አላህ ብቻ ነው። ቁሉ ወላሁ አላሁ ሰመድ ለምየልድ ወለም ዩለድ ወለምየኩን ለሁ ኩፉወን አሐድ። አላህ ወልድም አይወለድም ሸሪክም የለውም፣ ቢጤም የለውም። ከምንም ፈላጊ አይደለም። ወላሂ ነው የምላችሁ። ለምን አላህ ሱብሃነሁ ወተዓላ አይታይም፣ የሚዳሰስ አይደለም፣ የሚታይ አይደለም። ግን ደግሞ ማለት ነው ሌሎቻችሁ የምታመልኩት የሚታይ ነው። አይተነዋል። ምን ብለነዋል? ኢየሱስን አይተነዋል። ኢየሱስ ጌታ ነው ትላላችሁ። ወላሂ ነው የምላችሁ። ወንድሞች ስሙ፣ እናቶች የስሙ፣ አንድ ነገር ልንገራችሁ። ኢየሱስ ጌታ አይደለም። ኢየሱስ ጌታ አይደለም ኢየሱስ ጌታ ነው ትላላችሁ ኢየሱስ ግን ጌታ አይደለም እኔ ጌታ ነኝ ያለበትን ቦታ ከመጽሐፍ ቅዱስ ውስጥ ወደዚህ ችግር መጣችሁ መናገር ትችላላችሁ ቦታው ክፍት ነው ግን ደግሞ ማለት ነው ኢየሱስም ጌታ አለው ለራሱ ሉቃስ ወንጌል ምዕራፍ 6 12 ይናገራል ኢየሱስም ከቀናት አንድ ቀን ወደ ተራራም ወጥቶ እግዚአብሔርን ሲለምን አደረ እሱ ጌታ ከሆነ ማንን ነው የሚለምነው እርሱ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

አባቶቻችን ማለት ትተን እኛና ልጆቻችን እያልን ወደፊት መራመድን እንጂ ወደ ኋላ መሸምጠጡን እናቆመ ነበር። የኋላ ታሪክ ብቻ እያነሳን ነበርን እኮ ማለት እያቆምን ነን እኮ እንሆናለንም ጭምር እያልን ወደፊት ማሰብ ወደፊት ማለም እንችል ነበር። በሸሪያ ፍርድ ቤት እንተዳደር ስለነበር ፍትሃችንም ሆነ ፍርዳችን ቀጥ ያለ ከተበዳይ ጎን የቆመ ይሆን ነበር። ሀገሪቱ ኢስላሚክ ስቴት የመሆን ምኞትና ጉጉት እንጂ እጣፋንታ አላት ብለን አናስብምና አጎልጠላቻችሁን ትታችሁ በሆነች ብላችሁ መመኘታችሁን ብቻ ቀጥሉ። አሰላሙ አለይኩም።